ይህም ቪዲዮ በላይክ ጀምሩ። ቀጣዩን ፓርት ይዤላችሁ መጥቻለሁ። በጣም ያሳዝናል። ኪራ በድጋሜ ስህተት ሰራ ማለት ነው። ኪራ እና ሰኒ አብረው ተኝተው ሳሉ ናሆሜ እና ምሩዬ እንዲሁም ደግሞ ሊና ደረሱባቸው። እናም ከኋላቸውም ጽናት ምን ተፈጠረ ብላ መታ ስታይ ለካም ሰኒና ኪራ አብረው ተኝተው ነበረ። እናም በድጋሜ ልቧ ተሰበረ። በጣም ያሳዝናል። ብዙ ጊዜ እንደዚህ አይነት ነገር ስህተት ሲሰራ እያየችም ይቅርታውንም እየተቀበለች ሁል ጊዜ ከሱ ጋር ለመኖርም ብታስብም ብታቀድም፣ በተደጋጋሚ ግን ኪራ እንደሚበድላትና ከኔ ምን አትሆኖ ነው እስክምትል ድረስ ሁልጊዜ ይሄንን ድርጊት እንደሚፈጽም ታውቃለች፣ በደንብ አርጋ ማለት ነው። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛልኝ። ሀገራችንን ሰላም ያደርግልን። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሶ ማለት ነው። እንዲሁም አዳዲስ መረጃዎች፣ አዳዲስ ቪዲዮዎች ወደ እናንተ እንዲደርስ ሰብስክራይብ እያደረጋችሁ የደውል ምልክቷን በመንካት ተቀላቀሉ ማለት ነው። እናም እንዳልኳችሁ ቀጣዩን ፓርት ይዤላችሁ መጥቻለሁ። ቪዲዮን በመሀል በመሀል አስገባላችኋለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። እናም እንዳልኳችሁ በጣም ያሳዝናል። በጣም ከባድ ነው። ኪራ ሁላችንም እንደምናውቀው ከዚህ በፊትም አንዴ ከሶሲ ጋር፣ አንዴ ከቤቲ ጋር እያለ አብሯቸውም ሲኖርም አንዴ ደግሞ ከጽናት ጋርም እያለ ሲኖር፣ ነገር ግን በስተመጨረሻም ጽናት ትዕግስተኛና የዋና መልካምና ቅን በመሆኗ የተነሳ በልቡ ውስጥ የጽናት ፍቅር እንዳለ ገለጸላት። ከዛም በኋላ ቤቲንም እንደማይወዳትም ግልጽ አርጎላት፣ ቤቲም በጣም ብዙ ጥረት አድርጋለች አልተሳካላትም። እናም ቤቲ ከዛ ቤት አባረራት፣ ወጣች። ሶሲንም እንደዛው አባረራት። በሶስተኛ ደግሞ ፍቅሩን ለጽናት ሲገልጽላት ጽናትን በጣም ነው እኔ የማፈቅር በሚለው ሁለቱም አይ ላይፋቸውን እያሳለፉ በጥሩ ሁኔታ እየኖሩ እያለ ነገር ግን ኪራ ሁላችንም እንደምናውቀው በተደጋጋሚ ስህተት ይሰራል ማለት ነው። ሲሰክርም ስህተት ይሰራል። በቃ ምን ልበላችሁ፣ ያው ዛሬ ብቻ ዛሬ አዲስ አይደለም። በነገራችን ላይ ከመጀመሪያም ጀምሮ የጽናት ድራማን የምትከታተሉ ከሆነ መጀመሪያ ከማን ጋር ነበር? ከቤቲ ጋር ነበር። ቤቲ ፍቅረኛ ሆና ሳለች ከማን ጋር አደረ? ከሶሲ ጋር አደረ። ሶሲ ደግሞ አርግዤ እልሃለሁ ብላ ከሷ ጋር አብሮ እየኖረ እያለ ጽናትን ሰክሮ መቶ ደፈራት። አያችሁ ሶስተኛ ማለት ነው። ጽናትን ከደፈራት በኋላ ጽናት ደግሞ በጣም አዝናና ከፍቷት ወዴት ሄደች? ወደ አባቷ ሄደች ማለት ነው። እዛም ሄዳ ሳይመቻት ሲቀር ተመልሳ ደግሞ መጣች መታ፣ እዛው ቤት ገባች። እዛው ቤት ገብታ ስትኖር በስተመጨረሻ ወደ ውጭ ሀገር ለመሄድ ፕሮሰስ ስትጀምር ምርመራ ላይ እርጉዝ መሆኗ ታወቀ። በጣም ደነገጠች። በስተ መጨረሻም የኪራ እንደሆነ አወቀች። ያ ልጅን ደግሞ ልጇ እንዲወርድ ያደረገች ማለች ቤቲ ናት። ቤቲ የማን ፍቅረኛ? የኪራ ፍቅረኛ ነበረች። ይሄ ነገር ከመጀመሪያም ጀምሮ ስላለ ነው እየነገርኳቸው ያለሁት ማለት ነው። እና ኪራ ከመጀመሪያም ጀምሮ ቢያጠፋ ምንም ቢያደርግም፣ ጽናት ግን ከኪራ ለመራቅ በፍጹም አትፈልግም። እንደውም በባለፈው ቪዲዮን ከተመለከታችሁ፣ እኔ አሁንስ ደከመኝ። ሁልጊዜ ይቅርታህን መቀበልም በደልህን መሸከም እኔ ከብዶኛል። ነገር ግን ኪራ፣ አንድ ነገር ልጠይቅ፣ ከኔ ያጣክው ነገር አለ ከኔ የጎደለክ ነገር አለ እስኪ የእውነት የጎደለ ነገርም ካለ እስኪ ንገረኝ እባክህን። ግን ከኔ ምን አተ ነው እንደዚህ የምትሆነው? ከእኔ ምን ብታጣ ነው? እኔ ምን ባጎልብክ ነው? ነገር ግን እኔ ሰውነኝ፣ እሽ፣ ምን አጎደልኩብህ፣ ያጎደልኩብህ ነገር አለ ብላ ስትልም፣ እረ ጽናቴ፣ ምንም አላጎደልሽብኝም። እናም ሰክሬም ስለነበር ተሳስቼ ነው ጽናቴ፣ እባክሽን እንደዚህ አትበይኝ፣ ሁለተኛ አላጠፋም አልበድልም እያለ ሲናገራት ነበረ። ነገር ግን ያው እናውቀዋለን ኪራ ዛሬ እናገር እንጂ ነገ ስህተት ውስጥ ነው የሚገባ። ጽናት ደግሞ ሙሉ በሙሉ ኪራን ማጣት አትፈልግም፣ በፍጹም በፍጹም እንደው የምታስታውሱ ከሆነ በባለፈው ማለት ነው። በባለፈው እና ቤተሰብ እንደው የምታስታውሱ ከሆነ ሀሴትና ኪራን የምታጋብልኝ ከሆነ የምታቀራርብልኝ ከሆነ የምትፈልጉን ያደረግልሻለሁ ብለው የኪራ አባት ቃል አላስገባቱም። በዛን ሰዓት ራሱ እንዴት እንደምታፈቅረው እኔን እሱን እያፈቀርኩ እንዴት ነው ለሌላ አሳልፍ የምሰጠው ነገር ግን ቃሌን እጠብቃለሁ ስትል ነበር። የሚገርማችሁ ነገር እንደውም ትዝ የሚላችሁ ከሆነ አንድ ሰሞን ሀሴትና ኪራ መግባባት ጀመሩ፣ አብረው ማደር ጀመሩ፣ አብረው መኖር ጀመሩ። በቃ እኔ እንደውም በቃ በአጭር ጊዜ ውስጥ የሚጋቡ ነበር የመሰለኝ። ግን በትንሽ ስህተት ሀሴት ሄኖክ ባጠፋው ስህተት እሷም ከዛ ቤት ጠፋች ማለት ነው። በዛ ምክንያት ነው በዛ ምክንያት ነው ሰርጋቸውም የተበታተ ነው። እናም ለኪራ አባት ያለውን እውነታ ጽናት ስትናገር፣ የኪራ አባትም ችግር የለም ትሄድ እንደውም ሌላ ሚስት ነው ለልጅ የማመጣለት ሲሉም ደነገጠች። ለምን? የኪራ አባት ጽናት ለኪራ ፍቅረኛው እንደሆነች ስለማያውቁ ነው እንደዚያ ያሉት ማለት ነው። በስተ መጨረሻም ያለውን እውነታ ስትናገር፣ የኪራ አባት በጣም ደስ አላቸውና ኪራና ጽናት አብረው እንዲኖሩ እንዲሁም ደግሞ እንዲጋቡ አደረጉ ማለት ነው። እናም ከዛ በኋላ ኪራና ጽናቴ ድል ባለ ሰርግ ከተጋቡ በኋላ በመሀል ሳያስቡ የኪራ እናት አረፈች ማለት ነው። በዛም ሀዘን ውስጥ እያሉ ፍቅራቸው አልቀዘቀዘም፣ ፍቅራቸው እንደቀጠለ ነበር። እውነት ለመናገር ፍቅራቸው የሌለ ነበረ። ግን በቃ በመሀል እያጠፋ ያለው ነገር በጣም ከባድ ነው። በተለይ ኪራ ሁሌ እያጠፋ ይቅርታ ይከብዳል። እሷ ራሱ በደልህን መሸከም አቃተኝ፣ እባክም በቃ ተወኝ ብላለች። ራሱ በባለፈው እንደ እባክህን ተወኝ እኔ በደልህን መሸከሙላ አቅቶኛል፣ ስትለው እኔ አንቺን ትቼማ መኖር አልችልም፣ እኔ እኮ አስቤበት ሳይሆን በስተት እኮ ነው። ለምንድን ነው የማትረጅኝ አላት ማለት ነው። ከዛ እንዲህ ሁልጊዜ እኮ እንዲህ እኔ ስተትህን ይቅርታህን እኔ መሸከም ከብዶኛል፣ ኪራ ተወኝ በቃ። እኔ አጎደልኩብህ? ምን እንዳጎደልኩብህም ንገረኝና ማወቅ እፈልጋለሁኝ፣ እባክህን እባክን እባክን ኪራ ንገረኝ፣ ምንድን ያጎደልኩብህ አለች። እውነት አሳዘነችኝ ማለት ነው ጽናቴ እና እውነት ለመናገር አሳዘነችኝ ጽናቴ። በጣም ትግስተኛ፣ በጣም የዋ በጣም ጥሩ እንደሆነች እናውቃለን። እና ቢሆንም እንደዚህ ማድረግ አልነበረበትም ማለት ነው እንደዚህ ማድረግ አልነበረበትም ኪራ። ስህተት ከባድ ነው። በነገራችን ላይ ሁል ጊዜ ይከብዳል፣ ይከብዳል ሲደጋቀም አስባችሁታል? ይከብዳል ግን እውነተኛ ፍቅር ደግሞ እሱን ትታ ለመኖር አትችልም፣ በፍጹም አትችልም። የፈለገ ጥፋት ቢያጠፋም ጥፋቱንና እሱ የሚሰራውን ስራ እንደምንም አስቆማ ጸባዩንና ጸባዩን አሻሽሎ ከእሷ ጋር ፍቅሩን እንዲቀጥል እንጂ እንደዚህ እንዲሁም በፍጹም አትፈልግም ማለት ነው። ኪራንም ለማጣት ጽናት በፍጹም ለደቂቃም ለሰከንድም ስለማትፈልግ ነው። አሁን ላይ የሚያጠፋውንም ጥፋቱንም፣ ስተቱንም በደሉንም በሙሉ ተሸክማ የምትኖረው ማለት ነው። እሱም እኮ ያፈቅራታል። በነገራችን ላይ ኪራ ያፈቅራታል። ግን ችግሩ ምንድነው? ሲሰክር የሚያደርገውን አያውቅም። ሁላችንም እናውቃለን። ከዚህ በፊትም አዲስ አይደለም። ከዚህ በፊትም ከአንዴም ሁለቴም አንዴ ከሶሴ አንዴ ከቤቲ አንዴ ከጽናት እያለ ሲኖር ነበረ። በሶስት ሴቶች መሀል ታጅቦ ማለት ነው። ግን በስተመጨረሻ ጽናትን መረጠ። ጽናት በጣም የዋና ትዕግስትና ትዕግስት ያላት እንዲሁም በጣም ትልቅ ቦታ በጣም ትልቅ ክብር ለኪራ እንደምትሰጥ ሁላችንም እናቃለን። ሰራተኛ ሆና ሳለች ማለት ነው እሱ አሰሪዋ ሆኖ ሳለ በጣም ትልቅ ክብር ትልቅ ቦታ ነው የምሰጠው በጥፊ ሲላትም በጥፊ ሲያጠናግራትም ሲሰድባትም በቃ የፈለገውን እንደፈለገ ሲሆኑላ በጣም ትግስተኛና ታጋሽ ናት ምክንያቱም እንደዛም ሆና ሳለች በቃ እሱ እንዲጎዳባት አትፈልግም በዛ አጋጣሚ እሱን አፈቀረችው እሱም ደግሞ ከትግስቷና ከባህሪዋና ከፀባዩዋ አንጻር የተነሳ ሊያፈቅራት ቻለ ማለት ነው። ስለዚህ አሁን ምንም ነገር ቢፈጠርም እሱም ጽናትን ለደቂቃ ለሰከንድ በጣም በጽናት ከመጡበት ደግሞ ማንንም አይፋታም። የሚገርማችሁ ነገር ማለት ነው እንደዚህ መልሶ መላልሶ መልሶ መላልሶ ጥፋትን ቢሰራም ነገር ግን በጽናት ሲመጡበት ማንንም አይፋታ ማንንም በጽናት ከመጡበት ማንንም ሲጥ ነው የሚያደርገው ማለት ነው። ኪራ በጣም ስለሚወዳት ግን ከስህተቱ መታረም አልቻለም። ሁልጊዜ ይቅርታ ነው ሳላቅ ነው ሰክሬ ነው ይላታል። እሷም ደግሞ እሱን ያለ ማጣት ብላ እሺ ነው እኔ እኮ አንተን በቃ እኔ እኮ አንተን ትቼ እኮ ልኖር አልችልም። ልቤን እንደግመ ደጋግማ ትስበረው። እባክን ኪራ እኔ አንተን ወይ የሚያሳጣው ወይ ደግሞ የጎደለ ነገር ካለ እኔ ያጎደልኩብህም ነገር ካለ እባክን ንገረኝና እኔ ለማስተካከል እሞክራለሁ። ግን እባክን ከኔ አትራቀኝ እያለች እየሳመችው እያቀፈችው ብትነግረውም እሺ ላተ፣ እሺ ጽናቴ፣ ሁለተኛ አላጠፋም፣ ሁለተኛ አላጠፋም። በቃ ነገርኩሽ እኮ ሁለተኛ አላጠፋም፣ እመኝኝ ጽናቴ አላት። ከዛም እሷ እሺ ኪራዬ፣ ሁለተኛ እንደዚህ አይነት ድርጊት እንዳታደርግ ብላ ስታስጠነቅቀው ችግር የለውም ጽናቴ፣ እመኝኝ አላት። ያው ጽናት ደግሞ ታምኗለች። ኪራን በጣም ነው የምታምነው፣ ከልቧ ነው ለዛውም የምታምነው ማለት ነው። እናም ከባድ ነው። ናሆሜ በጣም ጨሷል፣ በጣም ተናዷል። ምክንያቱም ኪራ እያደረገው ያለው ድርጊት በጣም የሚያስጠላ ነው። ግን ምንም ማድረግ አይቻልም። ያው ከዚህ በፊትም ስለሚያደርግ ነው። ምሩዬም በጣም ተደናቅጣለች። ያላሰበችውን የገጠማት፣ እንደዚህ ኪራ ያደርጋል ብላ ያላሰበችው ድርጊት እንዲህ ፌስ ቱ ፌስ ነው ያየችው፣ ያሳዝናል። እናም ሲቀጥል ሊና ማይታ ተደናቅጣለች። ለካም ከኔ ጋርም ሰክሬ ነው እያለ በድጋሚ ከሰኒ ጋር ኪራ ተኛ። ያሳዝናል። እንደዚህ የምታስብለት ሚስት የምታፈቅረው ሚስት እያለችው እንዴት ይህንን በድጋሚ በደል ይሰራል ብላ ሊና ራሱ ተደናቅጣለች ማለት ነው። ለካም ስተት ከኔ ጋር ብቻም ሳይሆን ከሰኒ ጋር ነው የሰራ ብላ ሊናም ተደናቅጣለች። ሁሉም ተደናቅጠዋል። ለዛሬ ይዤ የመጣሁት ቪዲዮ ይህንን ይመስላል። ጽናትና ኪራ አብረው እንደሚሆኑ ተስፋ አደርጋለሁ። በጣም ያሳዝናል። በጣም ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።